ኮፕቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ብፁዕ አቡነ ዮሐንስን ሲኖዶስ ዋና ፀሐፊ አድርጎ መረጠ። ብፁዕ አቡነ ዮሐንስ የአሲዮት ሳህሊ ሰልሚና ኢልባዳሪ ሀገረ ስብከት ጳጳስ ዛሬው ጳስ የኮፕቲክ ኦርቶዶክስ ቤተክርስቲያን ዋና ጸሐፊ ሆነው ተመርጠዋል። የኮፕቲክ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ አሌክዛንደሪያ ሎጎስ ማዕከል ዓመታዊ ምልዓተ ጉባኤውን ያካሄደ ሲሆን የስራ ዘመናቸውን ያጠናቀቁ የቀድሞ ሲኖዶስ ዋና ጸሐፊ ሜትሮፖሊታን ብፁዕ አቡነ ዳንኤልን በማሰናበት ነው ተተኪ ዋና ጸሐፊ የመረጠው። ብፁዕ አቡነ ዮሐንስ እንደ አውሮፓውያን አቆጣጠር በ1960 የተወለዱ ሲሆን እንደ አውሮፓውያን አቆጣጠር ሰኔ 6 ቀን 1993 ዓመተ ምሕረት በኤጲስቆጶ ስነት ተሹመዋል። ቅዱስ ሲኖዶሱ በጉባኤው በልዩ ልዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ከዚሁ ጋር በተያያዘ ሶስት ረዳት የቅዱስ ሲኖዶስ ጸሐፍትን ምርጫ ያደረገ ሲሆን ብፁ አቡነ እስጢፋኖስ፣ ብፁ አቡነ ማርቆስ እና ብጹ አቡነ ማርቆስ የፓሪስ እና የሰሜን ፈረንሳይ ጳጳስ የሲኖዶስ ምክትል ጸሐፊ ሆነው ተመርጠዋል። እንጅባራ ዩኒቨርሲቲ ለ1500 የአብነት ተማሪዎች አገልግሎት የሚሰጥ የመጸዳጃ ክፍሎችና መታጠቢያ ቤቶችን በመስራት ለጉባኤ ቤቱ አስረከበ። እንጅባራ ዩኒቨርሲቲ በከተማ አስተዳደሩ ውስጥ ለሚገኘው ለቅዱስ አማኑኤል ቤተ ክርስቲያን አብነት ተማሪዎች 14 ክፍል የመጸዳጃ ቤት፣ ሁለት የመታጠቢያ ቤቶች እና 180 ሜትር ኪዩብ ሴፍቲ ታንከር በ15 ሚሊዮን ብር ሰርቶ ለጉባኤ ቤቱ አስረክቧል። የምርቃት መርሃ ግብሩ ላይ ንግግር ያደረጉት የእንጅባራ ዩኒቨርሲቲ ፕሬዝዳንት ጋርዳቸው ወርቁ ዶክተር የዩኒቨርሲቲውን አንዱ የትኩረት መስክ የሆነው ሀገር በቀል እውቀትን ለመጠበቅና ለማልማት በአማኑኤል አጥቢያ ቤተክርስቲያን ከ1500 በላይ ለሚሆኑ አብነት ትምህርት ቤት ተማሪዎች የሚሆን የአካባቢውን ማህበረሰብ የአካባቢውን ብክለት ለመከላከል እና ማህበረሰቡን ከተላላፊ በሽታዎች ለመጠበቅ የሚያስችል የመጸዳጃ ቤት ተሰርቶ መጠናቀቁን ገልጸዋል። ዶክተር ጋርዳቸው አያይዘውም ከአብነት ትምህርት ቤት በግዕዝ በቅኔ ትምህርት ብዙ ጠቢባ የሚፈልቁበትና ለሀገር እድገት ወሳኝ የሆኑ እውቀቶችን የሚቀስሙበት በመሆኑ ሁሉም ትኩረት ሊሰጣቸው እንደሚገባ መልእክታቸውን አስተላልፈዋል። የእንጅባራ ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ አባ ገብረ ማርያም ዳኛው በአብነት ትምህርት ቤቱ ከ1500 በላይ ተማሪዎች በመኖራቸው የአካባቢ ጤና አጠባበቅ ላይ ከፍተኛ ተግዳሮት እንደነበረ አስታውሰው መጸዳጃ ቤቱ በመሰራቱ የአካባቢ ብክለት እንደሚያስቀር እና በተሰራላቸው ፕሮጀክት መደሰታቸውን ገልጸዋል። የእንጅባራ ዩኒቨርሲቲ ዋቢ አድርጎ የዘገበው የአዲስ አበባ ሀገረ ስብከት ሚዲያ ነው። በስዊዘርላንድ የምትገኘው የኢትዮጵያ ኦርቶዶክስ ተዋ ቤተ ክርስቲያን በመቄዶንያ ለሚገኙ 8500 አረጋውያን እና የአእምሮ ህሙማን ለእያንዳንዳቸው አንዳንድ ሺህ ብር በመስጠት ስጦታዋን 8 ሚሊዮን 500 ሺህ ብር አደረሰች። ቤተክርስቲያን ክርስቲያን ሁልጊዜ የድሆች መጠጊያ መሆኗን ባስመሰከረችበት በዚህ መቄዶኒያ የእርዳታ ማሰባሰብ ዘመቻ ላይ ወንጌልን በጽንሰ ሀሳብ ብቻ ሳይሆን በተግባር አሳይታለች። እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም ብሎ ጌታ ለደቀ መዛሙርቱ የተናገረውን ቃል የማትረሷ ቅዱስ ቤተ ክርስቲያን በስዊዘርላንድ የሚኖሩ ልጆቿን እጅ እጅ አድርጋ የመቄዶኒያ አረጋውያንን ጎብኝታለች። መቄዶኒያ 8500 አረጋውያን እና የአእምሮ ህሙማን አቅፎ የያዘ እና በፍጥነት ወደ ጤናቸው መመለስ የቻሉትን እዚያው ወደ ስራ እያሰማራ የሚገኝ ውድ ተቋም ነው። ከወራት በፊት በመቄዶኒያ አምባሳደር ሆኜ በተሰየምኩበት ሁለት በ የመቄዶንያ ሰባት ሺህ አረጋውያን እና ለመምሮ ህሙማን የነበሩ ሲሆን በመላው ሀገሪቱ የነበረ የመቄዶንያ ቅርንጫፍ 44 ነበረ። አሁን ያሉት የመቄዶንያ ህሙማንና እና አረጋውያን 1500 ጨምሮ 8500 ሲሆኑ የቅርንጫፍ ቁጥሩም 46 ደርሷል። እግዚአብሔር በገሃድ እየሰራ ያለበት ይህን ቅዱስ ስፍራ እባካችሁ መታችሁ ጎብኙ። በዚህ አጋጣሚ ሙሉ ገቢው ለመቄዶንያ የሚውለውን ባዝሊያድ የተሰኘው መጽሐፌን ለተቋሙ ማስረከቤ ይታወቃል። መጽሐፉ አርቶት እየተጠናቀቀ ስለሆነ ይህንን ሙሉ ትኩረት ነገረ ምጽዋት ላይ ያደረገ መጽሐፍ ለማሳተምበት መዘርፍ ያላቸው ወገኖቻችን እንድታነጋግሩን ጥሪ እናቀርባለን። ሰው ለመርዳት ሰው መሆን በቂ ነው። ቆን ሄኖክ ኃይሌ የመቄዶኒያ ብራንድ አምባሳደር። የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱ ጉባኤት መጽሐፍ ትርጓሚ መንፈሳዊ አዳሪ ትምህርት ቤት በብሉይ ኪዳን በሐዲስ ኪዳን እና በሊቃውንት የመጽሐፍ ትርጓሚ ትምህርት ያስተማራቸው ደቀ መዛሙርት አስመረቀ። ጉባኤ ቤቱ በብሉይ ኪዳን 8 በሐዲስ ኪዳን 15 በሊቃውንት 23 በድምሮ 46 ደቀ መዛሙርትን አስመርቋል። በዚህ አንጋፋ ጉባኤ ቤት ይሰጥ የነበረው የሊቃውንት አንድምታ ትርጓሜ ትምህርት ለአርባ ዓመታት ያህል ተቋርጦ መቆ የቆየቱ ተነግሯል። ይሁን እንጂ ከግንቦት ወር 2014 ዓም ጀምሮ አቶ እስክንድር ታደሰና ወይዘሮ ማህሌት ክፍል የተባሉት ባለትዳሮች ለመምህሩ 2000 ብርና ለተማሪዎች 5500 ብር በድምሩ 7500 ብር በየወሩ እየከፈሉ ለዓመታት ተቋርጦ የቆየውን ትምህርት አስቀጥለው ዛሬ 23 ሊቃውንተ ትርጓሚ መምህራን ተመርቀው ቤተክርስቲያን እንዲያገለግሉ ባለትዳሮቹ ምክንያት ሆነዋል ተብሏል። በማህበረ ቅዱሳን የአሜሪካ ማዕከል አስተባባሪነት የአትላንታ ምዕመናን በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ለሚገኙ 13 አብነት ትምህርት ቤቶች በዓመት ከ300 ሺህ ብር በላይ ድጋፍ እንደሚደረግ ማኅበረ ቅዱሳን ከቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት የተገኘው መረጃ ያመላክታል። ጉባኤ ቤቱ በ1955 ዓ ም በመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ፓትርያርክ በብፁዕ ቅዱስ አቡነ ባስልዮስ ከመሰረተ ሲሆን ለቅድስት ቤተ ክርስቲያን በርካታ ምሁራንን የገዳማትና አድባራት አስተዳዳሪዎችን እንዲሁም ሊቃነ ጳጳሳትን ያበረከተና እያ ያበረከተ የሚገኝ እንደሆነ መረጃዎች ያሳያሉ። የአሁኑ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስም ከጉባኤ ቤቱ ፍሬዎች መካከል የሚጠቀሱ ናቸው። አሁን ጉባኤ ቤቱ በሰርከብስ እጥረት ምክንያት እንዳይበተን እና እስከዛሬም በበለጠ ተጠናክሮ እንዲቀጥል ለመምህራንና ለሁሉም ተማሪዎች ድጋፍ በማድረግ ዘመኑን የዋጀ መፍትሄ እንዲሰጥ ጉባኤ ቤቱ ጠይቋል። በጉባኤ ቤቱ ያለፉ ሊቃነ ጳጳሳትና ዛሬ በተለያዩ የቤተክርስቲያን መዋቅር የሚያገለግሉ መምህራን የተማሩበትን ጉባኤ ቤት ተመልሰው እንዲመለከቱ ችግሮችንም የመቅረብ ስራ እንዲሰሩ ጉባኤ ቤቱ ጥሪ አድርጓል። የሚመለከታቸው የቤተክርስቲያኗ አካላትም ጉባኤ ቤቱን ከመበተን እንዲታደጉ በምረቃ መርሃ ግብሩ ላይ መልእክት ተላልፈዋል። የምረቃ ምርሃ ግብሩ የቡኖ ደበደሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤፍሬም እና የምራብሻው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል ጨምሮ የገዳማትና አድባራት አስተዳዳሪዎች እንዲሁም የተመራቂ ደቀ መዛሙርት ቤተሰቦች በተገኙበት በገዳሙ ሁለገባ አዳራሽ ተከናውኗል። የሰው ቋንቋው ሰው መሆን ነው። ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽርሐ ጽዮን በተዋህዶ የአንድነት ኑሮ ማህበር በመኖሪያ ጊዜ በዓለ ጵራቅሊጦስንና የሰንበት ትምህርት ቤት ቀንን በቃለ እግዚአብሔር እና በምስጋና መርሃ ግብር አከበረ። በምርሃ ግብሩ ላይ ላይ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያ ተልኮ መምሪያ ሊቀ ጳጳስ፣ መምህራነ ወንጌል፣ የማህበሩ አባላት፣ ሰልጣኝ ደቀ መዛሙርት፣ የሰንበት ትምህርት ቤት አንድነት ማህበር አባላት፣ ጥሪ የተደረገላቸው እንግዶችና የአጥቢያ ምዕመናን የተገኙ ሲሆን መርሃ ግብሩ ዘንድሮ መከበር ሲጀምር ለአምስተኛ ጊዜ መሆኑን ታውቀዋል። ግብሩን አስመልክቶ መምህር ሙልጌታ ምትኩ የጽራ ጽሄ ወንዝ ተዋህዶ የአንድነት ኑሮ ማህበር ስራ አስኪያጅ የእንኳን መጣችሁ መልእክታቸውን አስተላልፈዋል። መልእክታቸውም ይህ ማህበር መነሻው ከሰንበት ትምህርት ቤት መሆኑን አስታውሰው በሰንበት ትምህርት ቤት አገልግሎት ብዙዎች ከጋብቻ በኋላ አገልግሎታቸው ፈቀ ይሉ ነበረ። ከጋብቻ በኋላ በአገልግሎት መቀጠል ማስተማር ነው ብለዋል። እግዚአብሔር የለም የተባለበት በዚያ ዘመን ምመናን በአምልኮታቸው እንዲቀጥሉ እንዲጸኑ በማበርታት ብዙ ስራዎች ሰርተዋል ያሉ ሲሆን ማህበሩ በሀ ሐዋርያት ስራ ምዕራፍ 4 ቁጥር 32 ያለውን ቃል መነሻ በማድረግ በአንድነት ለመኖር በመወሰን ከ1985 ዓ ም መለከት መጽሔትን በማዘጋጀት ከ1990 ዓ ም ጀምሮ ከተለያዩ ጠረፍና ገጠራማ ቦታዎች ደቀ መዛሙርትን ወደዚህ በማምጣትና በማስተማር ስብከተ ወንጌልን ወዳልተደረሰበት እንዲዳረስ ሲሰራ እና እየሰራ መሆኑን አስታውሷል። ማህበሩ ከተቋቋመ ጀምሮ ከ76 በላይ ቋንቋ የሚያገለግሉ ከ2300 በላይ ደቀ መዛሙርትን ያስመረቀ ሲሆን በአሁኑ ሰዓት 90 ደቀ መዛሙርት ከ25 በላይ የተለያዩ የተለያዩ ቋንቋ ተናጋሪዎች ከሰላሳ በላይ ዲያቆናት እየተማሩ ይገኛሉ፣ ብለዋል። በመርሃ ግብሩ ላይ ኃይልን እስክትለብሱ በኢየሩሳሌም ከተማ ቆዩ በሚል ኃይለ ቃል ከቅዱስ መጽሐፍ መነሻ በማድረግ በመምህር ዳንኤል በቀለ ትምህርተ ወንጌል ተሰጥቷል። እሱ አቡነ ማርቆስ የሰው ቋንቋው ሰው መሆኑ ነው። ቋንቋ ለስራ እንጂ ለመለያየት ሊሆን አይገባንም። በተቻላችሁ መጠን ቋንቋን ለስራና አገልግሎት ተማሩ በማለትና በቤተክርስቲያን ጸንቶ መቆየትን አበክረው በመንገድ ባታዊ መልእክታቸውና ቃለ ምዕዳን ሰጥተዋል። በዕለቱ ከቡራዩ ወረዳ ሰንበት ትምህርት ቤት አንድነት የመጡ የተለያዩ አድባራት ሰንበት ተማሪዎች ዘማሪዎችን በጋራ ያቀረቡ ሲሆን የበገና መዝሙርንም በርካታ ዘማሪያን አቅርበዋል ከተማሪ ደቀ መዛሙርት መካከል በተለያዩ ቋንቋ የሚያገለግሉ አገልጋዮች የመጡበትን አካባቢ በሚገልጥ ቋንቋ ዝማሬ በማቅረብ የመርሃ ግብሩ ፍጻሜ ይሆናል። በእግዚአብሔር ፊት ጾምን አውጁ። ትንቢተ ኤርሚያስ ምዕራፍ 36 ከቁጥር 9 በቸርነቱ ብዛት ኃጢአታችንን ይቅር ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓ ም ጾመ ሐዋርያት በሰላምና በጤና አደረሳችሁ። በእግዚአብሔር ፊት ጾምን አውጁ። ትንቢተ ኤርሚያስ ምዕራፍ 36 ከቁጥር 9 በቸርነቱ ብዛት ኃጢአታችንን ይቅር ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምሕረት ጾመ ሐዋርያት በሰላምና በጤና አደረሳችሁ። ቅዱሳን ሐዋርያት መንፈስ ቅዱስን በተቀበሉ ማግስት ወደ ሐዋርያዊ አገልግሎታቸው ከመሰማረታቸው አስቀድሞ በጾምና በጸሎት ተወስነው መቆየታቸው ቅድስት ቤተ ክርስቲያን ታስተምረናለች። በዚህ በጾመ ሐዋርያት ወቅት የእውነተኛ ሐዋርያዊነት አገልጋይነት መሰረቱ ፈቃደ ስጋን ለፈቃደ ነብስ ማስገዛት ክርስቶሳዊ በሆነ አካሄድ አገልግሎትን ለመጀመር መታመን መሆኑን የምንረዳበት ነው። ተወዳጆች ሆይ ያለንበት ወቅት ከምንም በላይ የእውነተኛ እረኝነት ሐዋርያዊ ህይወት የሚያሻበት፣ ቤተ ክርስቲያንንም እንደ ቅዱሳን ሐዋርያት የመምራት ጥበብ በእጅጉ የሚያስፈልግበት ጊዜ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 28። የሐዋርያት ሕይወት ስለ ክርስትናቸው የተቀበሉትን መከራ ብቻ ሳይሆን ከመንፈሳዊ አገልግሎት የሚገኝ ደስታን ለማግኘት መጓዝ የሚገባንን መንገድ የሚያስተምር ነው። ለዚህ ነው በመንፈሳዊ አገልግሎታቸው ደስተኞች ሆነን የክርስቶስን ቤተ ክርስቲያን ለማገልገል መነሻችን ሊሆን የሚገባው እውነተኛ ክርስቲያንነት እና የክርስትና ህግጋትን በህይወት መኖር መሆኑን አበው የሚያስተምሩት በምንጾምበት ጊዜም ከጾም የምናገኘውን በረከት የእግዚአብሔርን በጎ ምላሽ መሆኑን በማመን በልዩ ልዩ መንገዶች ቤተ ክርስቲያናችን ላይ የተጋረጡ የሚመስሉ ችግሮች ከእግዚአብሔር ሁሉን አዋቂነት እና ሁሉን ቻይነት የማይሰወሩ አንዳቸው መከራን እንድንቀበል ከማድረግ በቀር ቤተ ክርስቲያንን አሸንፈው ሊወጡ የማይቻላቸው ነገሮች መሆናቸው መረዳት ይገባል። በመጨረሻም በዚህ የጾም ወቅት በእግዚአብሔር ፈቃድ የምናቀርበው ጸሎትና ልመና ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችንን በማሰብ በምንሰማራበት ሁሉ አገልግሎታችን ያማረና ለእግዚአብሔር የተመቸ መሆን እንዲችል ብዝተን ልንማፀን ይገባል። ወስባት ለእግዚአብሔር አሜን። እግዚአብሔር ኢትዮጵያን ይባል። ብፁዕ አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ የሐዋሳ ታቦር ጉባኤ ቤት ለአምስት ተከታታይ ዓመታት ትርጓሜ መጻሕፍትን ሲማሩ የነበሩ ሀያ ዘጠኝ ደቀ መዛሙርትን አስመረቀ። የሐዋሳ ታቦር ጉባኤ ቤት ለአምስት ተከታታይ ዓመታት ትርጓሜ መጻሕፍት ሲማሩ የነበሩ ሀያ ዘጠኝ ደቀ መዛሙርትን አስመረቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሲዳማ ሀገረ ስብከት በታቦር ጉባኤ ቤት ሊቀ ሊቃውንት ብርሃነ ወልድ ሁነኛው ጉባኤ በመዘርጋት ለአምስት ዓመታት በመ በመጽሐፍት ብሉያት በመጽሐፍት ሐዲሳት በመጽሐፍት ሊቃውንትና በአቡ ሻህር አስተምሯቸው የቆዩ ሀያ ዘጠኝ ደቀ መዛሙርት ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት እና የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ ጳጳስ፣ ብፁዕ አቡነ አብርሃም ካናዳና ኤድመንተን ሀገረ ስብከት ሊቀ ጳጳስ፣ ጋቢ ጥበባት ቀሲስ ሞላልኝ መርጊያ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ የየስራ ክፍል ኃላፊዎች፣ ሊቀ ሊቃውንት ሆነ ወልድ ሁነኛው፣ መላከ ፀሐይ መምህር አባ ገብረ ኪዳን አንዱ አለም፣ የሐዋሳ መንበረ ጵጵስና ደብረ ምሕረት ቅዱስ ገብርኤል ገዳም አስተዳዳሪ፣ የወረዳ ቤተ ክህነት ሊቃነ ካህናት፣ የገዳማትና አድባራት አስተዳዳሪዎች፣ ተመራቂ ደቀ መዛሙርትና ቤተሰቦቻቸው፣ የሲዳማ የሀገር ሽማግሌ ተወካዮችና ጥሪ የተደረገላቸው እንግዶች በተገኙበት ብፁዓን ሊቃነ ጳጳስ ቡራኬ የምርቃት መርሃ ግብር ተከናወነ። መርሃ ግብሩ በጸሎት ከተከፈተ በኋላ መጋቢ ጥበባት ቀሲስ ሞላልኝ መርጊያ ሲዳማ ሀገረ ስብከት ዋና ስራ አስኪያጅ የመክፈቻ ንግግር አድርገው በተመራቂ ደቀ መዛሙርት ያሬዳይ ወረብና ቅኔ ቀርበዋል። በመቀጠል ዲቀሊቃውንት ብርሃነ ወልድ ሁነኛው ለበርካታ ዓመታት በሰሜኑ የሀገራችን ክፍል እና በታታ ነገስ በአታ ለማርያም ገዳም እየተዘዋወሩ ከተለያዩ ሊቃምንት የቀሰሙትን የቤተ ክርስቲያን እውቀት በብፁዕ አቡነ ዮሴፍ መልካም ፈቃድ ሁኔታዎችን በማመቻ በ2013 ዓ.ም ጉባኤ ዘርግተው ሲማሩ የነበሩ ደቀ መዛሙር ለመረቃ መብቃታቸው ገልጸዋል። ጉባኤ ዘርግተው ሲማሩ የነበሩ ደቀ መዛሙርት ለምረቃ መብቃታቸውን ገልጸዋል። ሊቀ ሊቃውንት አክለውም ለተመራቂ ደቀ መዛሙርት የአንጋፋ አቦ ሊቃውንት በረከት ይደረባቸሁ በማለት መርቀው ለሲዳማ ሀገረ ስብከት ለብፁዕ አቡነ ዮሴፍና ለመጋቢ ጥበባት ቀሲስ ሞላሊን መርጌ ያላደረጉላቸው ከፍተኛ አስተዋጽኦ ልባዊ ምስጋናቸውን አቅርበዋል። በመርሃ ግብሩ ላይ የሲዳማ ሀገር ሽማግሌዎችን ወክል የተገኙ አረጋውያን አባቶች ተመራቂ ደቀ መዛሙርትን በተማሩ በገጠሪቷ አጥቢያ ላይ የወንጌል አገልግሎትን ተደራሽ እንዲያደርጉ እንዲጎበኙ አሳስበው ተመራቂዎችን የተራራ መብራት ያድርግላችሁ በማለት በባህሉ መሰረት መርቀዋል። በመቀጠል የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ጥበባት ቀሲስ ሞላልኝ የእንኳን ደሰላችሁ መልዕክት አስተላልፈዋል። ይህ ሁሉ ውጤት የተመዘገበው በብፁዕነታቸው በሳል አመራር ሰጪነት በመሆኑ ምስጋና አቅርበው ብፁዓን ሊቃነ ጳጳሳት ቃለ ምዕዳን ቡራኬ እንዲሰጡ ወደ መድረክ ጋብዘዋል። በብፁዕ አቡነ ዮሴፍ ግብዣ በምረቃ መርሃ ግብሩ ላይ የተገኙ ብፁዕ አቡነ አብርሃም መከሩ ብዙ ነው፣ ሰራተኞቹ ጥቂት ናቸው በሚል ርዕስ መነሻ የቤተ ክርስቲያን አገልግሎት ሰፊ መሆኑን የአገልጋይ እጥረት መኖሩን አንስተው እንዲህ አይነት ደቀ መዛሙርት ተምረው መመረቃቸው ለቤተ ክርስቲያን የሚጠቅም በመሆኑ ለብፁዕ አቡነ ዮሴፍ፣ ለመጋቢ ጥበባት ቀሲስ ሞላልኝ፣ ለሊቀ ሊቃውንት ብርሃነ ወልድ እና ለተመራቂ ደቀ መዛሙርት እንኳን ደስ አላችሁ አባታዊ መልእክት አስተላልፈዋል። በመጨረሻም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ ሊቀ ሊቃውንት ብርሃነ ወልድ ሁነኛው በሲዳማ ውስጥ ተወልደው ወደ ሰሜኑ የሀገራቸው ክፍል ሄደው በመማር ሌላ ቦታ ልሂድ ሳይሉ ተወልደው ባደጉበት ወደ ሲዳማ ሀገረ ስብከት በመምጣት ጉባኤ በመዘርጋት ደቀ መዛሙርትን በማፍራት ለምረቃ በማብቃታቸው ምስጋና በማቅረብ እንኳን ደስ አልዎት በማለት ሐዋርያት መንፈስ ቅዱስን በተቀበሉት ዕለት ደቀ መዛሙርቶቻቸውን በሐዋርያት ላይ የወረደ መንፈስ ቅዱስ እንዲወርድባቸው በዚህ ዕለት በማስመረቃቸው ለሊቀ ሊቃውንትና ለተመራቂ ደቀ መዛሙርት እንኳን ደስ አላችሁ መልእክት አስተላልፈዋል። ብፁዕነታቸው አክለውም ጉባኤ ቤቱ ከዚህ በላይ እንዲያድግ በርካታ የቤተ ክርስቲያንን ተተኪ አገልጋዮች ማፍራት እንዲችል ሁሉም የበኩሉን አስተዋጽኦ እንዲያደርግ አሳስበዋል። ብፁዕነታቸው አያይዘው የሀገር ስብከቱ ዋና ስራ አስኪያጅ መጋቢ ጥበብ ቀሲስ ሞላሊ መርጊያ በብስለት በመምራት ሁሉን አክብረው እንደ ጠባዩ በማስተናገድ አንድም ቀን እምቢ የሚል ቃል ከአፋቸው ሳይወጣ በብቃት በመምራት በሀገር ስብከቱ በርካታ ስራዎች እንዲሰሩ በማድረጋቸው የቤተ ክርስቲያን እንቁ በመሆናቸው ምስጋናቸውን አቅርበው በተጨማሪም ለሀገረ ስብከቱ ሰራተኞች፣ ለወረዳ ቤተ ክህነት ሰራተኞች፣ ለምረቃው ድጋፍ ላደረጉ ለገዳማትና አድባራት አስተዳዳሪዎችና የሰበካ ጉባኤ አባላት፣ ለአገልጋይ ካህናት፣ የምረቃው መርሃ ግብር የተሳካ እንዲሆን በኮሚቴነት ላገለገሉ፣ በገንዘባቸው አስተዋጽኦ ላደረጉ ሁሉ ምስጋና አቅርበዋል። ሊቀ ሊቃውንት ብርሃነ ወልድ ሁነኛው አኗኗራቸው አለባበሳቸው የቀደመውን አበው ሊቃውንት እንደሚመስል ብፁዕነታቸው ገልጸው ላደረጉት ነገር ሁሉ ምስጋና በማቅረብ በሀገረ ስብከቶች የተዘጋጀውን የካባ ሽልማት በማበረከት ተመራቂ ደቀ መዛሙርት፣ የሲዳማ የሀገር ሽማግሌዎች በምርቃታቸው ባሳሰቡት መሰረት ጥቂት አማኝና የአገልጋይ ችግር ባለበት በገጠሪቱ ቤተ ክርስቲያን ተዛውረው በማገልገል የተሰጣቸውን አደራ እንዲወጡ በከተማ ያለው ህዝበ ክርስቲያን የገጠር ቤተክርስቲያንን እንዲጎበኝ አባታዊ መመሪያ አስተላልፈው ተመራቂዎች በተማሩበት የትምህርት ዘርፍ መሰረት የተዘጋጀውን ባይንደር ተበርክቶላቸው በብፁዓን ሊቃነ ጳጳሳት ቃለ ምዕዳን ቡራኬ መርሃ ግብሩ ፍጻሜ ሆኗል። ምንጭ የሲዳማ ሀገረ ስብከት